ሰላም ውድና የተከበራችሁ የፍልክ ዩቲዩብ ቻናል ተከታታዮች ናችሁ። ሰላም ናቸው ሰላማችሁ፣ ብዝት ትልፍ ይበልኝ። እንግዲህ ጽናት ድራማ ክፍል ስልሳ ገብተናል ማለት ነው። በጣም በጣም በጣም የተመቸኝ የዛሬው በጣም ይለያል ማለት ነው። በእውነት ነው ምላችሁ። በቃ ፍቅር የተሞላበት ነገር ነው። እናያየን እያየን የነበረው በጣም ነው ደስ ያለኝ ነገር ማለት ነው። ስለ ሁሉ ነገር እግዚአብሔር ይመስገን። የእነሱን ደስታ መካፈል እዚህ ደርሰናል ማለት ነው። ስለተካፈለ ኪራና ጽናት ከልብ ከልብ ከልብ ውድድት ነው የምናደርጋችሁ። ምክንያቱም ያየ ሰው ደስታ ስለሚያስደስተም ማለት ነው። ጋይስ፣ ለማንኛውም እስኪ ሰንዬ ጎበዝ ነች፣ አይዲያ ታመጣለች። በጣም ጎበዝ ልጅ ናት። ምንም የምታውቂው ነገር የለም። አንተ ከምታውቁ የተለየ ምን ላቅ እችላለሁ? እኔ እንጃ ግን በድንገት እንደዚህ የቀየራት ሚስጥር ካወቅሽ እኮ ብዬሽ ነው። ምንም አውቀው ነገር የለም እንደው፣ ይሄን እንቆቅልሽ የሚፈታ አንድ ደናፊ ጥፋ ቆይሽ። ልጅ ምን ሆነ? ቆዳውን ነው ሌላ ፈልጉት ነገር ነው። ሰው ሌላ የምትፈልጉት ነገር አለ ምናምን ማለት ነው ወይስ ሌላ? ለማንኛውም

እስኪ አሁን እንኳን እሺ በይ እሺ። ለምንድን ነው የምታዝኝልኝ? ማወቅ ፈልጋለሁ። አለቃዬ ስለሆንክ ደግሞ እንደዚህ ሆንኩ። በእኔ ምክንያት ስለሆነ ይከፋኛል። እንደዚህ ስላልሽ ማምንሽ ነው የሚመስልሽ? እሱ ያንተ ፋንታ ነው። እስኪን ኔ ጽናት ምን ጎሎ? ኔ አንቺ ፍቅረኛ መሆን ያቃኝ ምንም ላይ ነሽ፣ አልሞላም። ማንም በአንተ እንደሚያምንኝ ታውቃለህ ናት ልቤ እኮ የሚመታው ለአንቺ ብቻ ነው። ኪራ በቃ የጨረስነውን ነገር አንመለስበት። እስኪ ስሜው ልቤ ደም በረጨ ቁጥር ስምሽን አብሮ ይጠራል። ጭንቅላቴ ሁሌ አንቺ ነው የሚያስበው። እባክን ኪራ አታስጨንቀኝ። አሁን እኮ አብሬሽ መሆን ይችላለሁ። ምንም የሚይዘን ነገር የለም። ይቅር በልንሽ። እኔ ነኝ እንድትሰቃ እያደረግኩ። እንዴት ኩሩ እንደነበርኩ ታውቂያለሽ፣ ግን ፍቅር

አቤት፣ አቤት፣ አካብደ አቤት። አይነገሩኮ ማለት ነው። ቤቱ ራሱ ድሮ ነበር። በቱ ናቸው የሚጠፋው። ለማንኛው የሰው ምንም ጠጅ ነኝ ቆይኔ። የጥሩ አፍቃሪ አይደለውም ማለት ነው። አንቺ እንዳሰብሽው እንደፈለግሽው አልተንከባከብኩሽም። ኪራ፣ እንደዛ አትበል። አንተ ፍቅርን ጥጉን ያሳየ እኮ በጣም እኮ ነው የምትወደው፣ በጣም ነው የምትወደውና ማለት ደሞ እንደዚህ ቁጭ ብሎ በመነጋገር ማለት ነው፣ የማይፈታ ነገር የለም። ይፈታል፣ ይፈታል። የማይፈታ ነገር የለም። በቃ ችግሮቻችንን በጠረጴዛ ዙሪያ ቁጭ ብለን ማውራት በቃ ግድ ይለናል። ስለዚህ

መ ጠፋ። ወይኔ አምላኬ መጣሽ። ሰኔ መጥየሽ አይደለም። እረ ችግር የለውም። ምነው ጽዬ ከንፈርሽ ምን ሆነ? እረ ምንም አልሆነም። ንብ ነድፎሽ ነበር እንዴ? በጣም ምንድን ነው ማድ ልታውጪ ነው እንዴ? በአይንሽ ኮቆፈር ሲ አይ ፍቅር የማያደርግ አሁን እኔ ማየት ታፍሬያለሽ። ግን አንዳንድ ጊዜ የምትወዱትን የምታፈቅሩትን ሰው ማለት ነው ቀጥ ብላችሁ ራሱ ለማየት በጣም እናፍራለን። እና ለዛ ነው የሆነ ፍርሀት ስላለብን ነው። ኬራዬ ተረዳት። ከኔ ለማምለጥ ትሞክሪያለሽ። እኔ እኮ ለመሸሸግ ፈልጌ አይደለም ግን ግን ምን እኔ ሙሉ እንደማላደርግ ተሰማኝ። ስለዚህ ነገር እኮ አውርተን ጨርሰናል። ጽናት በቃ እኔ ያለ አንቺ ከብዶኛል። ወደ ፍቅራችን እንመለስ። እንደዛማ የሚሆን አይመስልኝም። እሺ ቢያንስ አንድ ምክንያት ስጪኝ። እንደዛማ የሆንበት አየሽ፣ እኔን የምትርቂበት አንድ ምክንያት እንኳን የለሽ። ቆይ አቶጅኝ እረ እኔ እንደዛ አላልኩ። ሁኔታሽ ግን እሱ ነው እየነገረኛል። አይ በጣም ነው ሙድኪራ ሁለት እኔን አንተ አይደለህም። ሁለት በጣም ደስ ይላል። በጣም ደስ ብሎኛል። ቤተሰቦች በጣም ነው የተደሰትኩት

ብ ነው ቤብ ነው ያልኩት። በቃ ፍቅር ተኝቷል፣ ሲነሳ ይደውልሻል። ጽናት ተረጋጊ እንጂ በቃ ይምሩ። እኔ ሄድለች